በስም ወወልድ ወመንፈስ ቅዱስ አህዶ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘን ሁልቅ ምዕራፍ አንድ መጀመሪያው የእስራኤል ሕዝብ ቆጠራ። እግዚአብሔርም ሙሴን በሲና ምድር በዳ በምስክሩ ድኳን ውስጥ በሁለተኛ ወር በወሩ በመጀመሪያ ቀን ከግብፅ ምድር ከወጡ በኋላ በሁለተኛው ዓመት እንዲብሎ ተናገረው የእስራኤል ልጆች ማህበር ሁሉ ድምር በየወገናቸው በየአባቶቻቸው ቤት በየስማቸው ቁጠር። ወንዱን ሁሉ እያንዳንዱን ቁጠሮ ከሀያ ዓመት ጀምሮ ከዚያም በላይ ያለውን ከእስራኤል ወደ ሰልፍ የሚወጡትን ሁሉ አንተና አሮን በየሰራዊታቸው ቁጠሯቸው። እንደየአባታቸውም ቤት ከየነገዱ አለቆች አንድ አንድ ሰው ከእናንተ ጋር ይሁን። ከእናንተ ጋር የሚቆጠሩ ሰዎች ስሞቻቸው እነዚህ ናቸው፦ ከሮቤል የሳድዮር ልጅ ኤሉሰር፣ ከሰሞን የሱሩሳድ ልጅ ሰላሜያል፣ ከይሁዳ የአቢናዳብ ልጅ ነአሶን፣ ከሳኮር የሰገድ ልጅ ናትናኤል፣ ከዛቢሎን የኬሎን ልጅ ኤልያብ፣ ከዮሴፍ ልጆች ከኤፍሬም ከኤሚዎድ ልጅ ኤልሳማ ከምናሴ የፈዳሶር ልጅ ገማሊያ፣ ከምንያም የጋድን ልጅ አቢዳን፣ ከዳን የአሚሳድ ልጅ አኬያዛር፣ ከአሴር የኤክራን ልጅ ፎጋኤል፣ ጋያድ የራጉኤል ልጅ ኤልሳፋ፣ ከናፍታኤል የኤናን ልጅ አኬር። ከማህበሩ የተመረጡ የእስራኤል ነገድ አለቆች መሳፍንት በየወገናቸው እነዚህ ናቸው። ሙሴና አሮንም እነዚህን በየስማቸው የተጠሩትን ሰዎች ወሰዷቸው። በሁለተኛ ዓመት በሁለተኛው ወር በመጀመሪያ ቀን ማኅበሩን ሁሉ ሰብስቧቸው፣ ከሀያ ዓመት ጀምሮ ከዚያ በላይ ያለውን ወንድ ሁሉ በየራሱ በየወገኑ በየአባቶቻቸው ቤት በየስማቸው ቁጥር ትውልዳቸውን ተናገሩ። እግዚአብሔርም ሙሴን እንዳዘዘ እንዲሁ በሲና ምድር በዳ ቆጠሯቸው። የእስራኤል በኩር የሮቤል ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጡ ሁሉ ከሮቤል ነገድ የተቆጠሩ አርባ ስድስት ሺህ አምስት መቶ ነበሩ። የስምዖን ልጆች በየትውልዳቸው በየነገዳቸው በየአባቶቻቸው ቤት የተቆጠሩ እንደየስማቸው ቁጥር በየ በየራሳቸው ከ20 ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጡ ሁሉ ከስምዖን ነገድ የተቆጠሩ 59300 ነበሩ። የይሁዳ ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጣ ሁሉ ከይሁዳ ነገድ የተቆጠሩ ሰባ አራት ሺ ስድስት መቶ ነበሩ። የኢሳኮን ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጣ ሁሉ ከኢሳኮር ነገድ የተቆጠሩ 54400 ነበሩ። የዛቢሎን ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጡ ሁሉ ከዛቢሎን ነገድ የተቆጠሩት 57400 ነበሩ። ከዮሴፍ ልጆች የኤፍሬም ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጡ ሁሉ ከኤፍሬም ነገር የተቆጠሩ አርባ ሺ አምስት መቶ ነበሩ። የምናሴ ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጣ ሁሉ ከምናሴ ነገድ የተቆጠሩ ሰላሳ ሁለት ሺህ ሁለት መቶ ነበሩ። የብንያም ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጣ ሁሉ ከብንያም ነገድ የተቆጠሩ 35,400 ነበሩ። የጋር ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር በየራሳቸው ከ20 ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጡ ሁሉ ከጋር ነገድ የተቆጠሩት 45,650 ነበሩ። የዳን ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጣ ሁሉ ከዳንም ነገድ የተቆጠሩ ስድሳ ሁለት ሺህ ሰባት መቶ ነበሩ። የአሴል ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር በየራሳቸው ከሀያ ዓመት ጀምሮ ከዚያ በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጡ ሁሉ ከአሴር ነገድ የተቆጠሩ 41500 ነበሩ። የናፍታይን ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር በየራሳቸው ከ20 ዓመት ጀምሮ ከዚያ በላይ ያለው ወንድ ሁሉ ወደ ሰልፍ የሚወጡ ሁሉ ከናፍታይን ነገድ የተቆጠሩ 53400 ነበሩ። ሙሴና አሮን አስራ ሁለቱም የእስራኤል አለቆች እነርሱን የቆጠሩበት ቁጥር ይህ ነው። ከእያንዳንዱ ነገድ ከየአባቶቻቸው ቤት አንዳንድ አለቃ ነበር። ከእስራኤል ልጆች የተቆጠሩ ሁሉ በየሰራዊታቸው ከሀያ ዓመት ጀምሮ ከዚያ በላይ ያሉ ወደ ሰልፍ የሚወጡ ሁሉ የተቆጠሩ ሁሉ 603,550 ነበሩ። ሌዊያን ግን በየአባቶቻቸው ነገድ ከእስራኤል ልጆች ጋር አልተቆጠሩም። እግዚአብሔር ሙሴ እንዲህ ብሎ ተናግሮ የልዊ ነገድ እንዳትቆጥራቸው፣ ቁጥራቸውንም ከእስራኤል ልጆች ጋር እንዳትቀላቅል። ነገር ግን ከምስክሩ ድኳን በእቃዎች ሁሉ፣ በውስጧ ባለው ነገር ሁሉ ላይ ሌዊያን አቁማቸው። ድኳኗን እቃዋንም ሁሉ ይሸከሙ ያገለግሉ በድኳኗም ዙሪያ ይስፈሩ። ድኳኗንም ስትሰራ ሊውያን ይነቅሏታል። ድኳኗም ስታርፍ ሊውያን ይተክሏታል። ሌላ ሰው ግን ለመንካት ቢቀርብ ይገደል። የእስራኤል ልጆችም እያንዳንዱ ሰው በየሰፈሩ፣ እያንዳንዱ ሰው በያለቃው በየጭፍራውም ይሰፍራሉ። ነገር ግን በእስራኤል ልጆች ላይ እዳ እንዳይሆንባቸው ሊውያን በምስክሩ ድኳን ዙሪያ ፊት ለፊት ይስፈሩ። ሊውያን የምስክሩን ድኳን ሕግ ይጠብቁ፣ የእስራኤል ልጆች ሕግም ለእግዚአብሔር። እግዚአብሔር ለሙሴና ለአሮን ያዘዛቸው ሁሉ አደረጉ እንዲሁ አደረጉ። ምዕራፍ ሁለት የእስራኤል ነገድ በሰፈር አመዳደብ። እግዚአብሔር ለሙሴና ለአሮን እንዲህ ብሎ ነገረ፣ የእስራኤል ልጆች እያንዳንዱ በየስርዓቱ በየዓላማው በየአባቶቻቸው ቤት ምስክር ድኳን ዙሪያ አንፃር ይስፈሩ። በመጀመሪያ በምስራቅ በኩል የሚሰፍሩ ከሰራዊታቸው ጋር የይሁዳ ሰፈር ሰዎች ይሆናሉ። የይሁዳ ልጆችም አለቃ የአቢናዳብ ልጅ ናሶር ነበር። የተቆጠሩ ሰራዊትም 74600 ነበሩ። በእነርሱም አጠገብ የሚሰፍሩ የሳኮር ነገድ ይሆናል። የሳኮል ልጅ አለቃ የሰገር ልጅ ናትናኤል ነበር። የተቆጠሩ ሰራዊት 54400 ነበር። በእርሱም አጠገብ የዛቢሎን ነገር ነበር። የዛቢሎን ልጆች አለቃ የኬሎን ልጅ ኤልያብ ነበር። የተቆጠሩ የሰራዊት 57 የተቆጠሩ ሰራዊቱም 57400 ነበሩ። ከይሁዳ ሰፈር የተቆጠሩ ሁሉ በየሰራዊታቸው 186400 ነበሩ። እነዚህ አስቀድሞ ይጓዛሉ። ባዜብ በኩል በየሰራዊታቸው የሮቤት ሰፈር ዓላማ ይሆናል። የሮቤል ልጆች አለቃ የሴዴዎር ልጅ ኤሉሱር ነበር የተቆጠሩ ሰራዊቱም 46500 ነበሩ። በእርሱም ማጠገብ የሚሰፍሩ የሰሞን ነገድ ናቸው። የሰሞን ልጆች አለቃ የሶልሳድ የሱር ሳዲ ልጅ ሰላምያል ነበር። የተቆጠሩ ሰራዊቱም 59300 ነበሩ። በእነርሱ አጠገብ የጋድ ነገር ነበር። የጋድ ልጅ አለቃ የራጉኤል ልጅ ኤልሳፋ ነበር። የተቆጠሩ ሰራዊትም 45650 ነበር። ከሮቤል ሰፈር የተቆጠሩ ሁሉ በየሰራዊታቸው 151450 ነበሩ። እነርሱ ቀጥለው ይጓዛሉ። ከዚያ በኋላ የምስክሩ ድንኳን በሰፈሩ በሰፈሩም መካከል የሊውያን ወገን ይጓዛል። እንዳሰፋፈራቸው ሰው ሁሉ በየሰፈረው በየዓላማው ይጓዛል። በባህር በኩል እንደ ሰራዊታቸው የኤፍሬም ሰፈር ዓላማ ይሆናል። የኤፍሬም ልጆች አለቃ የኤሚዮር ልጅ ኤልሳፍ ነበር። የተቆጠሩ የሰራዊትም አርባ አርባ ሺህ አምስት መቶ ነበሩ። በእነርሱ አጠገብ የምናሴ ነገድ ይሆናል። የምናሴ ልጆች አለቃ የፈዳሶር ልጅ ገማልያ ነበር። የተቆጠሩ ሰራዊትም 32200 ነበሩ። እነርሱ አጠገብ የብንያም ነገድ ይሆናል። የብንያም ልጆች አለቃ የጋዴን ልጅ አቢዳን ነበር። የተቆጠረው ሰራዊትም 35400 ነበር። ከኤፍሬም ሰፈር የተቆጠሩ ሁሉ በየሰራዊታቸው በየሠራዊታቸው መቶ ስምንት ሺህ አንድ መቶ ነበሩ። እነርሱ ሶስተኛ ሆነው ይጓዛሉ። በመስዕ በኩል እንደ ሰራዊታቸው የዳን ሰፈር ዓላማ ይሆናል። የዳን ልጆች አለቃ የአቢሳር ልጅ አኪያዛር ነበር። የተቆጠሩ ሰራዊቱም ሠራዊቱም ስድሳ ሁለት ሺህ ሰባት መቶ ነበሩ። በእነርሱ አጠገብ የሚሰፍሩ የአሴር ነገድ ይሆናል። የአሴል ልጅ አለቃ የኤክራን ልጅ ፍጋልያ ነበር። የተቆጠሩ ሰራዊቱም 41500 ነበሩ። በእነርሱም ማጠገብ የናፍታይል ነገድ ይሆናል። የናፍታይል ልጆች አለቃ የኢናን ልጅ አኬር ነበር። የተቆጠረው ሰራዊትም 53400 ነበር። ከዳን ሰፈር የተቆጠሩ ሁሉ 157600 ነበሩ። እነርሱ በየዓላማቸው በመጨረሻ ይጓዛሉ። ከእስራኤል ልጆች በየአባቶቻቸው ቤት የተቆጠሩ እነዚህ ናቸው። ከየሰፈሩ በየሰራዊታቸው የተቆጠሩ ሁሉ 603,550 ነበር። ሊውያን ግን እግዚአብሔር ሙሴን እንዳዘዘው ከእስራኤል ልጆች ጋር አልቆጠሩ። የእስራኤል ልጅ እንዲሁ አደረጉ። እግዚአብሔርም ሙሴን እንዳዘዘው ሁሉ እንዱ በየዓላማቸው ሰፈሩ እንዱ በየወገናቸው በየአባቶቻቸው ቤቶችም ተጓዙ።